አንተ እኔ አንተን አስሪ ብቻ ራሱ በግዳጅ ማለት ነው። እዚህ ጋር በምታሳየው ነገር ብቻ እሷ የሆነ ነገር ማለቱ አይቀርም ማለቴ፣ እሱ ብቻ በቂ ነው። ግን እኔ ሌላ የቀመምኩት ነገር አለ። ስለዚህ አንተ እሺ በለኝ። ለማን ነው

ግድ ነው፣ መጥበቅ አለበት። እሷ መደንገጥ አለባት። ግን እኔ ሀሳቡም አልገባኝም ሲጀመር እኮ እሷ ሲጀመር ይቺ ጠንካሴ ምንም አታውቅም። የምር አትገምትም እኮ በእናትህ እዛ

እዛ ጋር ምን ማለት ነው? ያለብኝ መጨረስ ያለብኝ ነገር አለ እኮ ቢና፣ ከመፍታትሽ እኮ በፊት እሱ ማሳመን ያለብኝ ነገር አለ። አማት አንተም ምን አንዴ ረቀ ሙዚቃ አይደለም። እኔ አልፈተም። እኔ አንተ ተስማምቶ ነው ታናሽ አስሮ የተቀመቀው፣ አይደለም ተስማምቶ ነው። ተስማምቶ ነበር ያሰርኩት፣ ግን አሁን ነገሮች እንደዛ አይደሉም ነው። አንተም አዲስ ማለት በጣም ይቅርታ፣ በጣም ይቅርታ ያልኩህ ለዛ ነው።

መጀመሪያ መስማማት ያለብህ ለምንድን ነው? ስማፈተ ሲጀመር ከባድ ነው። ስለዚህ ነው ነው፣ ለማንም አይደለም ነው ፈታኝ ነይ፣ ፈታኝ ነይ። ነገሮች ቀድሞ ስለተበላሹ እሱ ማስተካከል አለበት። ያን ነገር ደግሞ ማስተካከል የምችለው እሱን ካሰርኩ ብቻ ነው እኮ ነግረዋለሁ። ሰዓት ፈታኝ እኔ ታስሬ ማንም ሰው በነፃነቴ ነፍቆኝ የሆነ ነገር እንዲያደርግ እንዲታይቀኝ አልፈታህም።

ነገርኩህ፣ መጀመሪያ ማመን አለብህ። እኔ በአንተ ፎቶ በአንተ ፎቶ ብቻ በቴክስት ለረጅም ጊዜ ማውራት ልጅ ነበረች። ማለት በአንተ ፎቶ በቃ እኔ ፎቶ በአንተ ፎቶ ነበረ። ከዛ በስተመጨረሻ በእሷ ፍላጎትና በእሷ ተነሳሽነት በቪዲዮ ጎል አንተ ቆይ ቆይ፣ እሱ ፎቶ አወቀች አለወቀች? እሱ ባለትዳር እኮ ነው። እንዴት ነው አንተ? የእሱ ፎቶ ለጥፈ አንተ ሴት የምታወራ ነው። አይመለከተኝም፣ ግን እንዴት በእሱ ፎቶ ታውራለህ? ቀላል መስሎኝ ነበር። በሳ፣ ቀላል የሚሆነው በመልክ አንተ? በቃ መልክ ጋር ሳይሆን እንዴት ሰው በሌላ ሰው ፎቶ እንዴት ታውራለህ? አንተ ማለት ቀለል አድርጌው የእሱን ፎቶ ለጥፌ ይሄ ነኝ ምናምን ስላት

ምንም ታወራለችን? አይሰማው። ታወራለች፣ አይሰማው። እናት ያንቺ አይሰማኝ። እንግዲህ ይሄኔ የምትሰሚ ከሆነ እኔ ያደለው ብሽ ይሄኔ ፎቶ አድርጎ እኔ ያደለው ይሄ ቋንጣ ፍርፍር ነው። አዙ ካሜራው ነው። ድራስ አዙ ሌላ ነው። ጥቁር ነው፣ ጥቁር ነው። በዛ ላይ ቋንጣ ነው፣ ረጅም ነው። ደንታ የራስ ጉዳይ። አዙ ካሜራው እኔ ያደለው እኔ ያደለው። የምትሰሚ ከሆነ እኔ ያደለም ዞርኩ

እና ምንም ቀልድ የሚባል ነገር የለም ከእንግዲህ ማለት ነው። የኔ ፎቶ ነው እንጂ እሱ ያደረገው ራሱ ነው ሌላ ሰው ነው እንጂ ከሰማች ማለት ነው።